ሌእንቡ አይዞክ ወንድሜ፣ ወይኔ በጣም እናዝናለን። ፈጣሪ ነው እሷ የሚማረው። አይዞክ ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድሜ እሺ። በሰው ሀገር ባለቤትን ያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋለች። ቢያንስ በሷ ተጽናና። እንደ ማስታወሻ ጥላልክ ነው የሄደችው። አይዞክ በርታ በል እባክህ እሺ። ይከብዳል እኮ በእናትሽ ምንም እንደሌለኝ እያወቀች ነበረ ጥላኝ ሄደች። ይሆናላ እያመጣችኝም እሷ ነበረች። እንደዚህ አይነት እንለወጣለን ሰው ሀገር ብለን ነበረ አይዞክ ያለው ከነችብኝና ልጇን ጥላ ነው። አረ አሁን ገና እኔ ሁለት ዓመት ምናምን ነው ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ኮዲዶ ስር ወደዚህ ምናምን በጣም ያው ስራ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተሰቀይ ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን፣ አሁንማ ቋሚ ስራ አግኝቻለሁት። ሊስት ይስተካክል ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በማለ ገና እሷ እራሱ ደስተኛ ሳትሆን አንድ ቀን ሰዓት ታርፋ፣ አንድ ቀን የሆነ ነገር ደስተኛ ሳትሆን። አይዞህ። በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር፣ የመጀመሪያ ልጃችሁ ነው። አለ ኢትዮጵያ አለ ንጭምር፣ ሴት ልጅ አለ ንጭምር፣ ሴት ልጅ አሁንም ሴት ነ ወይኔ እናት፣ በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር አልነበረባትም፣ እየተጫወተ ምንም። የዛ ቀን ራሱ ብዙም አንድ አስር ደቂቃ አልሞላውም፣ በቃ ሰውነቷ ሲቀየር ማለት ነው። በቃ ከአፏ ዝም ብሎ በተኛችበት ደም ነገር መጣ። ከዛ እየሮጥን እየጮህን አምቡላንስ ተደውሎ አምቡላንስ መጥቶ ወሰደ። በማሽን ኃይል ነው ልጅዋም የተገላገለችው። እሷ ምንም አታውቅም። እስከ 14 ቀን ራሱ በግሉኮስ ነበረ እንትን ብላ ያልነበረችው። አስራ አራት ቀን ሆስፒታል ውስጥ በህይወት ቆይታለች፣ ከወለደች በኋላ ማለት ነው። አዎ ነፍሷ አልወጣም ነበር በግሉኮስ ምንም አጣቅም። እራሷ ግን ንፋሿ ነበረ። በጣም ያሳዝናል በእውነት በጣም ያሳዝናል ወንድሜ፣ ፈጣሪ ነፍሷን ይማረው። ምን ምን ይባላል አለው በሰው አገር እና ልጅክን አልሰጡክም። ከሆስፒታል እዛው ናት ልጅክ አ ልጅ እኔም ወረቀት የለኝም ምንም ነገር ያው እንደምንቀ ወረቀት የሌለው ሰው ደግሞ ተደብቄ ነው እኔ ራሱ ብያዝ፣ የሁሉም ነገር አላውቅም ነበረ ግን ያው በውስጥ ውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወት ትድን እንልኛለች ብዬ ነበር፣ እያሰብኩ ነበር። በቃ ዛሬ ነገ ትሻላለች። ስለሱ ግን አሉት ፈጣሪ የወደደውን አደረገ። እሱ ለምን አይ ማናችንም ከቀናችን አንልፍም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል በሰው ሀገር መሆኑ እና ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከልጅ ከሷ ነው ገያው። ነገ ልጅ እናቴ የት ነበረች ራሱ ብትያው አለ ከነዚህ ከነ ልጅ ዛ ሄዳል። ልጆቿ መስታወሻ ራሱ እዛ ብትሆን ይሆናል አለ ሳስብ ስግደት ላይ መሆን አንድ ነገር ስንት ሳትል፣ እዚሁ ደሞ መቅረት ራሱ አንተ ትሄዳለህ እንጂ እኔ አሁን ወደ ውጭ እንትን በዶ አካባቢ ነኝ ያለሁት እኮ ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁ ልጃችሁ ማክስ ድማንተ ሆስፒታል፣ ልጃችሁን ለመውሰድ ግዴታ ይቃማ ሊኖር ይገባል። ካለበለዚያ አይሰጡህም። ማን ነው ልጃችሁን ልትሉት ነው? ከመንግስት ከሆስፒታል እንትን ነው ኤጀንሲ፣ እንጂ እኔ መረቀብ ራሱ እዛ መድረስ የማልችል ኢምባሲ ያለው ነው። ኢምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተጽፎ ወክልና ወክልና ወደዚህ አ እኮ ከአባት በላይ ማን ነው ታዲያ? ውክልና የሚሰጠው ማን ውክልና ሊሰጥ? አንተ እኮ አባት ነ የመጀመሪያ ተጣሪ እኮ አባት ነው ለልጅ ኢትዮጵያ እንዳለ አርጋቸው ውክልና ልትሰጡ ነው ወይስ ማን ሊሰጥ ነው? ውክልና ለሕፃኗ ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየው ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው እናትየው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው የት ነው ያለችው ባለቤት አስክሬኗና ልጅ ከየት ነው ያሉት? ጅዳ ሪያድ የት አላልሳ? አላልሳ ውስጥ አላልሳ የት ነው ወደ ለየትኛው ከተማ ይቀርባል? ደማም ደማም ይቀርባል። ደማም ሪያድም ያው ነው በዛው ነው ሪያድም ያው ግማሽ መንገድ ላይ እሺ። እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንዳከኛ ምን እናግዝክ ያው በምችሉ ታክል ያው ብዙ ብር ይጠይቃሉ እነሱ እንትን እስከ 18 ሪያል ምናምን ብሎኛል። አስክሬኗን ለመሸኘት አስክሬኗ እና ልጅቷ ህፃኗ ማለት ነው። በኢምባሲ ኮሚኒቲ ከበረ አደረግን ማለት ነው። ቀጥታ እኛ ብቻ ከዛ ወረቀት ያለው ወደዚህ አካል እሱ መጥቶ ፖሊሶቹን አነጋግሮ እሱ ነው የሚሸኘው። ፖሊሶቹ እንደዚህ ዜግነቷ እንደዚህ ነው፣ አገራችን ልጅነት ብሎ እሱ ነው አነጋግሯቸው ከፖሊሶቹ እንትን ብሎ ጨርሶ የሚረከበው ኤምባሲው ነው። ማንነቷ እዚህ ጋር አልተገለጸም። አሁን እሷ ምንም ነገር ስለማታቅ ማንነቷ ምንም ነገር አይታወቅም እኮ። ገባኝ። ገንዘቡን በድንገት ነው አያደርግም፣ ከበር አያደርግም፣ ወይ ኤምባሲ፣ ኢትዮጵያ ኤምባሲ አያደርግም፣ አያደርግም። እኔ እሱ ራሱ ጠይቄው ነበር፣ አያደርግም። ከዚህ በፊትም የገባበት እንደዚህ ነው፣ አስክሬን ምናምን ብሎ እሱ ነው ራሱ ያናገረ እሺ ኤምባሲ አናገር ማለት እኔ ለአስክሬን ገንዘብ አሰባስቤ አላቅም። አስክሬን በሞተበት ይቀበር በሚል ማምን ሰው ነኝ እኔ እዚህ ከሞት ለህፃ ነው ብለሽ ለህፃኗ፣ ለህፃኗ ምን ማድረጊያ ህፃኗን መሸኛ ካልከኝ ለህፃኗ መላኪያ አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለሁ። ለአስክሬን ግን አሰባስቤ አላቅም። በጣም ብዙ ጊዜም ተጠይቄ ለአስክሬን፣ አንተን በማገዝ በምንችለው ነገር እናገዝህ ላስክሪን ግን አደ ያላሰባስበው። ልጅ አሁንም የሚያለቅስ ስቲከር አትላኩ፣ ድጋሚ ኮመንቱን ይዘጉታል ሞዴሬተሮች። የሚያለቅስ ስቲከር አትላኩ፣ ይዘጋል። ኤምባሲም ደግሞ ሌሎች ማረጋገጫዎችንም ላክልኝ። ኤምባሲ ግን ለአስክሪን ሳይም ለልጅቷ ምንድን ይነቃለው ማን የወረደው፣ ክርስቲያን ናት። ክርስቲያን አይቀበርም ሳውዲ አይቻልም። ይቀበራል፣ በጣም ስላልፈለገች እንጂ እሷ። የሚያልቅስ እስቲከር የሚያልቅሁትን ብሎክ አደርጋችኋለሁ። ይዘጋብኛል። የሚያልቅስ እስቲከር አትላኩ ፕሊዝ። እሺ ስልክ ቁጥርህን ለሞዴሬተር ይላክላትና፣ ማስረጃዎች ያልካቸው ነገሮች ሁሉ እውነት እንደሆኑ ነገረኝ። እኔ እንደነገርኩ ለሕፃኗ ልጅ ለልጅክ መሸኛ እንጂ ለአስክሬን እኔ እንደማላሰባስብ፣ እስካሁንም ቲክቶክ ላይ ሁለት ዓመት ለብዙ ሰው ለታመመ ሰው ሰብስቤ ያለው፣ ለአስክሬን ግን በጣም ብዙ ጊዜ ተጠይቄ፣ እኔ ለአስክሬን አልችልም። አስክሬን በሞተበት ይቀበር ነው ምለው። አይቻልም። አንድ ላይ ነው ሀቢብ አሁን ህፃኗም ያው አንድ ላይ ነው አሁን የሚሰጡት ያለ ለየ ብቻ አይሰጡም። አሁን እዚህ ጋር ማለት ነው ሲገባ ከነ ልጇ ነው ሆስፒታል አሳልፎ የሚሰጠው ማለት ኤምባሲ ብቻውን አሳልፎ እሷ እሷ እንደዚህ አይሰጡም። ለህፃኗ ብቻ አውጥቶ አይሰጡም። እናትዮ እናትየው ሲጨረስ ከዛ የው ልጅቷ ብለው ህፃኗን አንድ ላይ ነው የሚያስረክቡት። እሺ ስልክ ቁጥርህን ላክልኝ። ስልክ ቁጥርህን ላክልኝ። ከላይ ከላይ ላለችው እህቴ ናት። ስልክ ቁጥርህን ላክልኝ እና አሁን ዋትስአፕ ላይ ትሰጠኛለች። ስልክ ቁጥርህን ከላይም ስላላየው ማስረጃ ምናምን ትልክልኛለህ። ኢምባሲም አጣራለሁ። ችግር የለም። ምን ላይ ልላክላት ንካትና ላን ንካትና የወለድክ እንደዚት ነካት ፎሎ ሚሊዮን የመጣ ፎሎ አድርገ በመሴጅ ስልክ ቁጥር ልላክላት እሷ የኔ ዋትሳፕ ስላላት ለእኔ ትልክልኛለች። ዋይከና ጌ ን ይል ሆስፒታል ር ዲ ስኪ ገንዘቡን ከተገኘ የሚከፈለው አንተ ለምን እጅ ሰጥተህ ልጅህንና የባለቤትህን አስክሬን ይዛት ገባም ወደ አገር ቤት። ቆይ መለሳ እንዴ ቁጥር ሊልክ ሄዷል። እኔ አሁንም የማሰባስበው ለአስክሬን አይደለም፣ እንድታቁል የሚፈልገው ለህፃኗ ልጅ ነው። ግዴታ መውጣት ስላለባት ከዛ የተጠየቀውን ያህል ገንዘብ እናግዘዋለን የአቅማችንን እና ህፃኗ ከሆስፒታል መውጣት ስላለባት ወደ ሀገሯ መሄድ ስላለባት ወደ ቤተሰቦቿ መሄድ ስላለባት መጀመሪያ ቆይ ስልኩን ይላክልኝ ያጣራ ጉዳይ አጣሪለት እንጂ እዚህ ማስቀበር እንደማይቻል የምናውቀው። እሺ፣ ኤምባሲ ደውዬ የሳውዲ አረቢያ ኤምባሲ ደውዬ ጠይቄ እነግራቸዋለሁ። ህይወት ከንቱ ዛሬ ታይተን ነገ የለንም። አይገርም። ነፍሷን ነብሷን የሚፈጣል ሀገር ቀረ። ለምን ሀፉ እዚህ ሆኖ እየሰራ ልጆች ሰር መልሶ ይመጣና ደግሞ ለሳውዲ በባህር አይደል ሊመጣ አሁንም መልሶ ይመጣል። ሚስቱን ሄዶ አፈሪ ያልበስ ይቅበር ልጁንም ይሰና በትበስ ነስርዓት ከዛ ትንሽ ሀዘኑን ተቀምጦ መልሶ ይሄዳል ለሳውዲ። ምንምን ይከለክለዋል? ሀዘኑን ከቤተሰቦቹ ጋር ይቀመጥ። ይታሰራል እኮ ይታሰራ ወንድ ልጅ አይደል? ምን ይሆናል? ይታሰር። ከዛ ቢ ኢምባሲ እጁን ሊያስገባ ይችላል። በዚህ ጉዳይ እንደ እሱ እንትን እንዲል ቶሎ እንዲፈታ አስክሬኑን እራሱ ይዞ እንዲሄድ አባት እንደሆነ ልጁን ይዞ መሄድ እንዳለበት ቢ ኢምባሲ ሊያግዘው ከቻለ ሳይታሰር እንዲገባ ማድረግ ከቻለ ኤምባሲ እሱ ገብቶ ሚስቱን አፈር አልብሶ ትንሽ ከቤተሰቦቹ ጋር ሀዘኑን ተቀምጦ ከዛ መልሶ ይመጣል። ኢቃማ ከሌሉ አይችልም። በዚህ ከሆኑ በጣም የሚያስጠላው ኢቃማ ሳይኖራቸው መኖር ያቸው የራሳቸው የሆነ ሰው እንኳን ቢሞትባቸው ሄዳቸው መቅበራቸው። ለዚህ ነው ህጋዊ ሆኑ እምላችሁ እኔ ሁሌ በፈለጋችሁ ሰዓት ብድግ ብላችሁ ሄዳችሁ የቤተሰብ አባል ቢሞትባቸው ሄዳችሁ መቅበር አትችሉም። ያሳዝናል በጣም እና ስለዚህ አሁን እሱ አይሄድም ማለት ነው። አባት ባለበት ሀገር ልጁን የእሱን ልጅ ሌሎች ባዶች ይወስዳሉ። አሸናፊ፣ አንተ ልኬላት አለ። አንተ አትሄድም ኢትዮጵያ አትሄድም። እኔ እኮ ቤድማ ደስተኛ ነኝ ግን